የሁሉ ጉዳይ እንዳይዳረስ ነበረ ስንጨቀጨቅ የነበረው። አሁን ከቡታጅራ የሰማሁት መረጃ እጅግ አሳዛኝ እጅግም አስደንጋጭ ነበር። ይህ ጉዳይ እስኪጠራ ብዬ ወደ ሚዲያ መምጣት አልፈለግኩም ነበር። ቀላይ ነው ቡታጅራ እዛው አካባቢ ያሉ ብሩክ ያለበትን ሁኔታና ብሩክ የደረሰበትን ከባድ የሚደብር ውሳኔ ያካፈሉኝ። ነገር ግን ይህ ነገር እውነት እስኪሆን በማለት ዝም ብዬ ነበር። ነገር ግን ይኸው ብሩክና ሀይሚ ቪዲዮ ከመሸም አልለቀቁም። ከወትሮም በቪዲ አልታዩም ታዲያ ይህንን ምክንያት በማድረግ የተሰማው ዜና በተለይ በውስጥ የላኩልኝ ነገር እውነታ እንደሆነ እየደረስኩበት ይገኛል። እጅግ ብዙዎችን ያስደነግጣል የተባለው ይህን ጉዳይ፣ በተለይ ደግሞ ብሩክና ሀይሚ በትናንትና በስተመጨረሻ ቪዲዮ ከሰሩ በኋላ ስላሉት ጉዳዮች እዛው የሚያውቋቸው ሰዎች፣ የቅርብ ሰዎቻቸው ስላካፈሉኝ እጅግ አሳዛኝ ዜና በዝርዝር አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። በሰው ጭንቀት የምትጨነ የሰው ደስታ የሚያስደስታችሁ ሁሌም ለተጨነቀ የምትለፉ ሁሌም ለሚጣላ ሰው እባካችሁ ታረቁልን እባካችሁ ፍቅር አሳዩ እያላችሁ ፍቅር የጠማችሁ ጭቅጭቅ የማትፈልጉ ቅን የሀገሬ ልጆች ቅን ኦዲየንሶች የትም አትገኙም። ለእኔም ቻናል አዲስ ከሆናችሁ ቪዲዮን ላይክ በማድረግ ጀምሩ። ፍቅራችሁን አሳዩኝ ሰብስክራይብን በማድረግ ሁሌም እለቃችሁ ቪዲዮ እንዲደርሱ ይሁን። የእኔም ቤተሰብ ሁኑኝ ስል በአክብሮት በፍቅር ዝቅ ብዬ እጠይቃችኋለሁ። እንግዲህ ዝርዝር ጊዜላችሁ ለመጣሁት መረጃ ነው። ቀጥታም አልፈው ሀይሚ፣ ይሄ ነገር እንዳይፈጠር ብሩክ እልህ እየተጋባ ሁሌ ጭቅጭቅ እየሰለቸው ወደ መጥፎ ወደማይሆን ውሳኔ እንዳይሄድ ደጋግመን ስንጠይቃት ነበር። ብዙ ኦዲየንስም ሲለፈልፍ ነበረ። ሀይሚ ሁሌ ችግሯ ነገሮችን ግልጽ አድርጋ አትናገርም፣ በደፈናው ነው ብሩክን የምትወቅሰው ብሩክን የምትወነጅለው። ይህ ነገር ብዙ ጊዜ እያጣላቸው እንደሆነ ብሩክ ተናግሯል። እንኳን ብሩክ አይደለም፣ ብዙ ተመልካቾቻቸው ተናደዋል። የሀይሚ ትልቁ የሚያስጠላው ባህሪዋ ይ ነው ምንም ባልተረጋገጠ ባልተሰማ ነገር ሁሌ ታኮርፋለች፣ ከዛ አልፎ ተርፎ ልጁን ትጨቀጭቋለች፣ ሲሉ ብዙዎች በሁኔታው ሲናደዱ ሀሳባቸውን ስሜታቸውን ሲገልጹ ነበር። አሁን የሚያረገችው ነገር ይሄ ነው። ይህን ተከታታይ ሶስት ቀን ወይ ግልጽ አድርጋ አልተናገረች፣ ብሩክ ላይ ያየችውን ችግር ወይ ይህንን አስቀይመኛል ብላ አላወራችው፣ እንዲሁ በደፈናው ያጠፋው ጥፋት አለ እሱን ንገረኝ አለበለዚያ እንለያያለን እያለች ዝም ብላ በየቀኑ ቪዲዮ ሲሰሩ ነበር። ብዙዎችም ይህን ነገር እየፈሩ ድጋሚ እነዚህ ልጆች ሊለያዩ ነው ሲሉ መላምት ሲያስቀምጡ ነበር። ታዲያ እንግዲህ ይህ በእንዲህ እንዳለ በትናንቱ ቪዲዮ ልብ ብላችሁ ካደመጣችሁ ብሩክ ያለው ነገር አለ። እኔ ሁሌ መነዛነዝ፣ መጨቃጨቅ ሰልችቶኛል። አሁን ግን የመጨረሻዬ ነው። ምንድን ነው ያጠፋሁት ነገር ካለ ንገሪኝ፣ ዝም ብለሽ በደፈናው አታሰቃየኝ አላት። በትናንቱም ቪዲዮ እራስህ ታውቀዋለህ ጥፋትህን የምትናገር ከሆነ ተናገር፣ አለበለዚያ እዚህ ጋር ይብቃን እንለያይ ስትል አፏን ሞልታ ተናገረች። በጣም ብዙ ኦዲየንስ በዛ ነገር አዝኗል። እባክሽ ወደሽ ምን ቆጣሽ ስለምናከብርሽ ነው። ለምንድን ነው ጸባይሽን እማታርሚ? እያሉን ብዙ ሰዎች ተቆጥተዋት ነበር። ታዲያ ከዛ ቪዲዮ በኋላ ቡታጅር ያሉ ሰዎች የነገሩኝ እጅግ የሚያስጠላ የሚደብር ነገር ነው። ብሩክ ይሄን ቪዲዮ ከተሰራ በኋላ በጣም ተደብሮ ብቻውን ሆኖ የሆነ ሰፈር ውስጥም አየ ነው ያሉት። በመቀጠልም እኔ ምንድነው ይሄን ያህል ጥፋቴ በዚህ ያህል ደረጃ ስለምንድነው ስለሆነ ሰው እንዲማስበው ለምንድነው በየጊዜው የምወነጀለው ብሎ ባሉት ነገሮች ሁሉ እንደከፋው ነው እዛው አካባቢ ያሉ ሰዎች የተናገሩት እኔ ግን በቃ መቁረጥ አለብኝ ብሎ ሁሉ ሲናገር ሰምተኗል፣ ሲሉ ነው መረጃውን ያደረሱኝ። ማለት ነው እንግዲህ ብሩክ በሀይሚ ጨክኖ አይጨክንም የምናውቀው ነገር፣ ይህንን ነገር ግን ተናግሯል። አሁን ግን ከብዶታል፣ ሁሉ ነገር ጭቅጭቁም አስጠልቶታል። ከዚህ በኋላ ግን ሀይሚነች ደም በምታለቅ ሰው ብሩክ ቆርጦለት ከሷም ሊለይ ይችላል። ይህንን አታቅም፣ እሷ ሁሌም አታገናዝብም ብለው ነው በውስጥ መረጃውን ያካፈሉኝ። ብሩክ ብዙ ጊዜ ስለሚወዳት፣ ብዙ ጊዜ ፍቅር ስለሚያሳያት እኔ ይህንን ባንዴ ወ ተወስኖ በቃ መጎዳቱ የሚታወቅ ነው። በምታረገው ነገር ሁሌ ስሜቱ ይጎዳል። ታዲያ ግን ያው ተጎርቶ ሁሌም ተመልሶ ይመጣል ብዬ ነበር ማስበው፣ ግን በአሁኑ ግን በጣም ነው የተናደደው። በቃ ከፈለገች እንደፈለገች ትሆን ሁሉ ብሎ ሲናገር ነበር ነው ያሉኝ። ታዲያ ይህንን ሲሉኝ ኧረ፣ ብሩክ እንደዚ አይልም ያገኛችሁት መረጃ እርግጠኛ ላይሆን ይችላል፣ እስከ ማታም ቪዲዮ ሊለቁ ይችላሉ፣ አብረው መታየታቸው አይቀርም እያልኳቸው ነበረ። ታዲያ ይህንን ካሉኝ በኋላ ግን በማታ ቪዲዮ አልተለቀቀም፣ በዛሬ ብዙዎችም ላይ ጓጉተው ነበረ እንግዲህ ዛሬም እንደው ቢያንስ በጭቅጭቅ ቢሆን ሁለቱ አብረውልን ይምጡ ሲሉ ነበር ብዙ ሰዎች። ነገር ግን ሁሉም ነገር እንዳልሆነ ሆኖ በቪዲዮም አልመጡም ማለት ነው። በአጠቃላዩ ብሩክ በጣም ነው የተናደደው፣ በጣም ነው ያዘነው። በተለይ ደግሞ በሀይሚ ሴራ፣ በሀይሚ በምትሆነው ነገር በጣም ነው ያዘነው። ወንድሞቹ ጋር ሁሉ ሄዶ ምንድን ነው የኔ ጥፋት? ምንድን ያረኩት? እሺ ዚጋስ እያለ ሲናገር ነበር። ሀይሚ ሌላ በጣም ልብ ያላለችው ከባድ ነገር ምንድን ነው? የብሩኬ ወንድሞች ሁሌ ለእሷ እንደሚያግዙ እንኳን አትረዳውም፣ አይገባትም። የሆነ እንደው የተረጋገጠ ችግር እንኳን አይታበት ቢሆን ኖሮ ወንድሞቹ ጋር ሄዳ እንዲህ እንዲህ ያርጎኛል እንኳን ብትል ወንድሞቹ ይቆጡታል፣ ሁሌም ይመክሩታል። እሱ ደግሞ ወንድሞቹን የሚያከበር ለወንድሞቹ ታዛዥ የሆነ ትሁት የሆነ ጸባይ ያለው ልጅ ነው። ስለዚህ በወንድሞቹ እንኳን የምትፈልገውን ነገር መጠየቅ ትችል ነበር። የሀይሚ ግን ትልቁ ችግሯ ሁሌ ነገሮችን በውስጧ ታብሰለስላለች፣ ወደ ውጭ አውጥታ አትናገርም። ብሩክም የሆነ ነገር በድለኛል ትለዋለች፣ እሱን በቃ ያረገውን እንኳን በቅጡ አያውቅም ከዛ በቃ ሁሌ በጭቅጭቅ ወደ መለያየት ይኬዳል ማለት ነው። በዚህ መሀል ሌላ የተፈራ ወሳኝ ነገር አለ። ከውጭ አውሮፓ ያለች ልጅ አለች፣ ብሩክን በጣም የምትፈልግበት ሰሞኑ። ምንድን ነው ይሄን ያህል እሱን ማንገብገብ? ምንድን ነው እሱን ይሄን ያህል መጨቃጨቅ? ይሄ ነገር እኮ ለሱ አይገባም እያለች ሁሉ ስትናገር ነበር ብለው ነው በውስጥ መረጃውን ያደረሱኝ። ይቺ ግለሰብ እንደው አያርገውና እልህ ይዟት በዚህ ጊዜ በተለይ ደግሞ ብሩክና ሀይሚ አሁን ያሉበትን የክፍተት የሚያሳዩበትን ጊዜ ተጠቅማ ወደ ከተማ ወደ ኢትዮጵያ መታ፣ ወደሚኖርበት ቡታጅራ መታ፣ ቀድማ ቤተሰቦቹ ጋር ጋር ሄዳ ለቤተሰቡ ጥሩ እንደሆነች ካሳየች ይቺ ልጅ በጣም በቀጣይ ብዙ ነገር ልትሄድ ትችላለች። ይህንን ደጋግሜ ስናገር ነበረ። በቅርቡ በቪዲዮ የምናያት አንዲት ግለሰብ መምጣቷ አይቀርም። ብሩክና ሀይሚ ችግራቸውን ካልፈቱ፣ በተለይ ደግሞ ሀይሚ እንዲህ በሆነው ባልሆነው እየተነጫነጨች ክፍተት እየፈጠረች ብሩክን ለማይሆኑ ሴቶች አሳልፋ እየሰጠችው ነው። ይህንን ነገር ልታቅ ይገባታል። ብዙ ጊዜ ግን ይህንን እሷ አትረዳም። ሁሌም ብሩክ የሆነ ነገር ብናገረው መምጣቷ አይቀርም የሚል ነው ውስጧ ያለው ሁሌ ትልቁ ችግር እኔም የተረዳሁት ነገር እሷ ላይ ይሄ ነው። አንድ ቀን ግን ይሄ ልጅ የወሰነ ጊዜ ከባድ ነው የሚሆነው። አሁን ደግሞ አዝማሚያው ከቡታጅራ የሚያደረሱኝ ይሄንን ነው። ተክዞ ነው ያለው፣ ጥሩም ቀን አላሳለፈም። በቅዳሜ ቀን ቀኔ ሁሉ ተነጀሰ እያለ ሲናገር ነበር ነው ያለው ያሉኝ። ታዲያ እንግዲህ ከዛም አልፎ ተርፎ ደግሞ በቃ የምትፈልገውን ነገር ተወስን ብሎ ሁሉ ተናግሯል ነው ያሉት። እኔ እንደው ይሄን ማለቱ ነው ብዙዎችን የሚያስደነገጠው። ሀይሚ ይሄ ልጅ አይጨክንም። ነገር ግን ሁሌ ነገሮች ሲደጋገሙ ማሰልቸት ባህሪ አላቸው ማለት ነው እንግዲህ

በነገ እንደምንም ሆነው በአንድ ላይ ቪዲዮ ሊመጡ ይችላሉ። እንግዲህ የምናየው ነገር ያው ጭቅጭቅም ሆኖ ሌላ ደግሞ የሚፈራ ነገር አለ። ጥሩ ሰው መስለው ደግሞ የሚያስታርቁ መስለው አጠገባቸውን መጥተው አበጣብጠው የሚሄዱ ማአት ሰዎች አሏቸው። ጥሩ ጓደኞች እንዳሏቸው ሁሉ መጥፎ መጥፎ ጓደኞችም ከዚህ በፊት ያየናቸው አሉ። ስለዚህ እነሱ ሁሉ ይሄን ክፍተት እየተጠቀሙ ብሩክን ቢቀሟት ይች ልጅ ተመልሳ ማልቀሷ አይቀርም። ሁሌ ሀይሚ መጀመሪያ ትተነኩሳለች፣ ከዛ ግን ብሩክ የሆነ ውሳኔ ሲወስን እሷነች ተመልሳ ተንሳ ተጎጂ የምትሆነው። ስለዚህ እባክሽ እባክሽ ሀይሚ ብሩክ ያለበት ነገር አዝኗል፣ ባንቺም አዝኖብሻል። እንደፈለገች ትሆን ሁሉ እያለ ነበር እንደዚህ። ይሄ ልጅ ተናግሮ አያውቅም። ስለዚህ አሁንም ካለሽበት ነገር ነቃ ብለሽ ይሄንን ልጅ ለማይሆን ሰው መንገድ እየከፈትሽ ለሌላ ሰው አሳልፈሽ አትስጩ ማለት ነው የምፈልገው። አሁንም ቢሆን ችግርሽን በግልጽ ንገሪው። እሱ ሁሌም ጥፋቱን ለማረም ቁርጠኛ ነው። ያጠፋውንም ነገር ያው ከተነገረው ነው የሚያውቀው። ካለበለዚያ ዝም ብለሽ በደፈነው እየተናገርሽ ከሆነ ሁሌም ለሱ ጭቅጭቅ ነው የሚሆነው። ብዙም ኦዲንስም የተናደደበት ነገር ነው። ስለዚህ ሀይሚ ባክሽ ይህን ጸባይሽን አስተካኪ ለማለት ነው እኛ መልእክታችንን ማስተላለፍ የፈለግ ነው። እንደው በጥሩ ነገር እንድንመለከታቸው የእውነት ምኞቴ ነው። በሌላ ቪዲዮ እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።